እግዚአብሔር የሚለው ምንድን ነው ራሱ ኖርማሊ ያውቁታል ወይ ነቢያትና ሐዋርያት እግዚአብሔር የሚለውን ስም ያውቁታል ወይ የሚል ነው የመጀመሪያ እግዚአብሔር የሚለው ቃሉ ራሱ ምንድን ነው ምን ምንኛ ነው ራሱ ስንል እግዚአብሔር የሚለው የግዕዝ ቃል ነው የሁለት ቃላት ውቅር ነው እግዚእና ብሔር ከሚሉ ከሁለት ቃላት የተዋቀረ ነው የ1980 አዲስ ትርጉም ማብራሪያ መመልከት ይችላላችሁ እግዚአብሔር የሁለት ቃላት ውቅር ነው ይላል እግዚ ማለት ያው በግዕዝ ጌታ ማለት ነው ብሔር ማለት አገር ማለት ነው ሲምፕሊ በጥቅሉ እግዚአብሔር ማለት የብሔር ጌታ ማለት ነው። ሌላ ነገር አይደለም። አንዳንድ ሰዎች እግዚአብሔር የሚለውን ሲተነትኑ እግዚ ማለት ወልድን፣ አብ ማለት አባት፣ እንደገና ደግሞ ሄር ማለት መንፈስ ቅዱስ ይላሉ። አንደኛ ሄር ማለት መንፈስ ቅዱስ ማለት አይደለም። በግዕዝ ስንሄድ ሄር ማለት ቸር ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 136 ቁጥር አንድ ላይ እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና ለሚለው ላይ ግን አይሉ እግዚአብሔር እስመ ሄር እስመ ለዓለም ምሕረቱ ይላል። ኬር የሚለው ቃል እዚህ ጋር ቸር በሚል ነገር መጥተዋል ማለት ነው ስለዚህ አንደኛ እግዚ ማለት ስንል አ ስናረገው ኦልሞስት ብን የሚቀረው ራሱ አ በሚል ነገር የለም ራሱ እንትኑ ላይ ማለት ነው ምክንያቱም እግዚ የሚለውን ወደ ጄኔቲቭ ፎርም ወይም ወደ አገናዛቢ ስንወስደው እግዚአ ነው የሚሆነው እግዚ ካልን ግን ብን የሚቀረው ራሱ ለምን እ ያለውን አ የነበረችዋን ነው ወደ እ ይቀየርናት ስለዚህ አያስኬድም እግዚ እግዚአብሔር የሚለው አብን ወልም፣ መንፈስ ቅዱስን ያሳያል የሚለው ጥቅስ ትክክል አይደለም ማለት ነው። ምክንያቱም ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ። ስለዚህ የማ ልጅ ነው የሚሆኑ የራሱ የመንፈስ ቅዱስና የወልም ልጅ ነው ለማለት ተፈልጎ ነው። ለመጽሐፍ ቅዱስ አያስኬድም ማለት ነው። እና እግዚአብሔር የሚለው ስም የግዕዝ ቃል ነው። አይ ቲንክ፣ ከዚህ ውጭ ነቢያቶችም ሐዋርያቶችም አያውቁትም። ብሉይ ኪዳን ላይ የነበሩ ነቢያቶች ሲናገሩበት የነበረ ቋንቋ የዕብራይስጥ ነው። የዛውም ፓሊዮ ዕብራይስጥ የሚባል ነው። እንደገና ደግሞ አንዳንዶቹ ደግሞ አረማይክ ሲጠቀሙ ነበር፣ አረማይክ የሚባለውን ቋንቋ ማለት ነው። ስለዚህ በአረማይክ እግዚአብሔር ሲጀመር ኢትዮጵያ ውስጥ የወጣ ስም ነው አገር በቀል የሆነ ስም ነው። አይ ቲንክ ከቦሌ ኤርፖርት ያለፈ ነገርም የለውም ማለት ነው። ፈጣሪ ራሱ ትሜታ ኢሳያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ብሎ አልተናገረም። አማርኛ ላይ አስቀምጦታል፣ እኔ እግዚአብሔር ነኝ ስሜም ይሄ ነው ይላል። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ያህዌ ተዋጊ ነው፣ ስሙም ያህዌ ነው የሚለውን እግዚአብሔር እያሉ ተከተውታል ማለት ነው። ስለዚህ ኢትዮጵያውያኖች ለፈጣሪ የሰጡት ስም ነው እንጂ ፈጣሪ ስሜ እግዚአብሔር ነው ብሎ አላለም። ራሱ ነቢያትም ሐዋርያትም አያውቁትም። አዲስ ኪዳን ላይ ያሉ ሐዋርያቶች የኢየሱስ ክርስቶስ ተከታዮች ናቸው። የዚያ ተከታዮች የነበሩ ግማሾቹ የነበሩ ገሊላ ላይ ይኖሩ የነበሩ አረማይስጥ ቋንቋ ተናጋሪዎች የነበሩ ናቸው። ስለዚህ እነዛ ሰዎች እግዚአብሔር እያሉ ፈጣሪን ጠርተው ታያቁም ማለት ነው እና ከስሙ ስንጀምር ራሱ እግዚአብሔር የሚለው ስም መጽሐፍ ቅዱሳዊ ስም አይደለም፣ ቢብሊካል አይደለም። ራሱ ከቦሌ ኤርፖርት ያለፈ ነገር የለውም፣ በውጭ ዓለምም አይታወቅም። ራሱ አንድ ፈረንጅ እግዚአብሔር ብትሉት አያውቀውም። አንድ ሙስሊም የሆነ ፈረንጅ ግን አላህ ብትሉት ያውቃል። ኢቨን ሙስሊም ያሉት ሰዎች ራሱ ያውቃሉ፣ ያላህ የሚለው የተጸውኦ ስም እንደሆነ ወይም ደግሞ የፕሮፐርኔም እንደሆነ ያውቃሉ። ነገር ግን እግዚአብሔር የሚለውን ስም አያውቁትም። ኢትዮጵያውያኖች ለፈጣሪ የሰጡት ስም ነው የሚል ነገር ነው ያለው። ስለ ያህዌ ምን ለማለት ይቻላል ብለን ስንል ያህዌ የሚለው ስም ታስታውሱ እንደሆነ ኦሪዘ ጸአት ምዕራፍ ሦስት ቁጥር አስራ ሦስት ጀምረን ስንመለከተው ጥያቄ ያቀረበለት ሙሴ ማለት ነው። ጥያቄው ምንድን ነው? የእስራኤል ሰዎች ስምን በጠየቁን ጊዜ ማን ብዬ እላቸዋለሁ አለ። ኤሎሂም ነው የጠየቀው። እነሆ ወደ እስራኤል ልጆች ሙሴ ኤሎሂምን ነው የጠየቀው። ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ። ከዛ ቁጥር 14 ላይ ምንድን ነው አለው? ይሄ አሸር ይሄ አለው ይላል። አያም ዛት አያም ወይም ደግሞ አያም ሁአ እኔ እኔ ነኝ ብሎ አለው ይላል ዘጸአት ምዕራፍ 3 ቁጥር 14። ከዛ በኋላ ምን አለው? አያም ወይም ደግሞ ይሄ ወደ እናንተ ላከኝ ትላለህ ካለ በኋላ 15 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአህዌ ወይም ደግሞ ዮዴሄው ዋብሄ የሚል ነገር አለ፣ ያሃዋሃ ተብሏል። እና እኔ ነኝ፣ ስሜም ይሄ ነው ብሎ ተናግሯል። ኦሪት ዘጸአት ምዕራፍ አስራ አምስት ቁጥር ሦስት ላይ እኔ ዮድሄ ዋውሄ ነኝ ማነው ያሃዌ ይላው ዮድሄ ዋዌ ተዋጊ ነው፣ ስሙም ዮድሄ ዋውሄ ነው ይላል። ለምንድን ነው በዋና ተነባቢ ብቻ እንትም ብለው ሌላ ማለት እንትና አለኝ ዘረዝረዋለሁ። ትንቢተ ኢሳይያስ ምዕራፍ አርባ ሁለት ቁጥር ስምንት ላይ እንደዛ ነው የሚለው፣ እኔ ዮድሄ ቫብሄ ነኝ ስሜም ይህ ነው ይላል። አሁን ዮድሄ ባብሄ በሚባለው ላይ ከአዶናይ ላይ አኦአ ጨምረው ያህዌ የሚለውን ስም ፈጥረውታል ማለት ነው። ያንን የተለያየ መድበል እውቀቶች የአህዌ የሚባለው ስም ወይም ደግሞ ጆሆቫ የሚባለው ስም በአድ ከሆነ ድምፅ ሰጪ ፊደላት ተዋቅሮ የህዌ በመባል በስጠት የተነበበ ነው ብሎ ኢንሳይክሎፒዲያ ኢንተርናሽናል ይናገራል ማለት ነው። እንደገና ደግሞ ዩኒቨርሳል ጄዊሽ ኢንሳይክሎፒዲያ ራሱ የህዌ የቴትራ ግራማተን የተሳሳተ አነባነብ ነው ይላል። ሌላ ደግሞ ኢንሳይክሎፒዲያ አሜሪካ ያህዌ ለእስራኤል አምላክ የተሳሳተ ስም ነው ይላል። ስለዚህ ያህዌ የሚለውን ስም ሰዎች ከአዶናይ ከሚለው ላይ አኦአ ከሚለው ላይ ሰርቀው ያመጡት በሌላ አባባል መድብለ ዕውቀቶች እንደሚናገሩት የተዳቀለ ስም ነው። በግልጽ ስሙ ማን እንደሆነ አይታወቅም። ሌላው የሚነሳ ጥያቄ ምንድን ነው? ይሄ ዮድሄ ቫብሄ የሚለው ስም ኦሪት ዘጸአት ምዕራፍ ስድስት ቁጥር ሦስት ላይ የሚናገረው ቁም ነገር አለ ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩኝ። ነገር ግን ስሜን ማለትም ዮድሄቫቬ አልታወቀላቸውም ነበራል፣ አያውቁትም ነበራል። ካላወቁት ምንድን ነው የሚሆነው? ማን ብሎ ነው ለአብርሃም የተገለጠለት? ስንል ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ ምን አደረገ? ያህዌ ለአብርሃም ተገለጠለትና አለ ጻፊው ሲነግረን እኔ ኤልሻዳይ ነኝ በፊት የተመላለስ ፍጹም ሙናዱ ይላል የሐዊም ብሎ አልመጣም ራሱ ስለዚህ ለመጀመሪያ ጊዜ ለአብርሃም ለይስሐቅ ለያቆብ የሐዊ የሚለውን አያውቁትም ነበር ካለ ኦሪ ዘጻ 3 15 ላይ ከሆነ የሚጀምረው የሐዊ የሚለው ኦሪ ዘጥረት 22 14 ላይ ጸሐፊው ሲነግረን ሳስተዋል ማለት ነው ምን አለን አብርሃም ያንን ቦታ የአሐዊ ሪ ብሎ ጠራው እስከዛሬ ድረስ በየሐዊ ተራራ ይታያል ይላል ልክ አይደለም ማለት ነው ምክንያቱም አይታወቅም ከዛ በፊት አይታወቅም ከሙሴ በፊት የማይታወቅ ከሆነ አብርሃም ከየት አምጥቶ ያህዌ የሚለውን ሊጠቀም ቻለ ማለትም ዮዴሄ ቫፍ የሚለውን ነገር ከየት አምጥቶ ሊጠቀም ቻለ ማለት ነው። ኦሪት ዘፍጥረት ምዕራፍ አራት ቁጥር አንድ ላይም አዳም ሚስቱን ሔዋንን አወቃት፣ ጸነሰችም፣ ቃይልን ወለደች፣ እርሷም ወንድ ልጅ ከያህዌ አገኘው አለች ይላል። ቃይል የሚለው ቃል ራሱ የተገኘ ማለት ነው። ወንድ ልጅን ከያህዌ አገኘው ስትል ቃይል አለችው ይላል። ስለዚህ ያህዌ የሚለውን ስም ካላወቁት ከየት መጣ ነው ጥያቄው። የእኛ ጥያቄያችን ዮድሄ ዋቬ የሚለው ነገር ከሙሴ በፊት ይታወቅ ነበር ወይ? ይታወቅ ነበር ወይ? ከሙሴ የነበሩ ነቢያቶች፣ እነ አብርሃም፣ እነ ኖህ፣ እነ ሄኖክ እና አዳምም ጭምር ያቁት ነበር ወይ ነው። አሁን ዮድሄ ዋዌ ትክክለኛ ስም ነው አይደለም ሌላ ጉዳይ ነው። ግን አጠራሩ በትክክለኛ አጠራሩ አይታወቅም፣ ተነባቢ ፊደሉ እንጂ አናባቢ ፊደሉን የአምላክን ስም በከንቱ አትጥራ የሚለውን ኦሪዘ ሀያ ቁጥር ሰባት ላይ ያለውን ተመርኩዘው ከዛ ጊዜ ጀምሮ እስራኤሎች አይጠሩትም በትክክል ማለት ነውና በትክክል አይታወቅም። ያው እግዚአብሔር የሚለው ስም ኢትዮጵያ ውስጥ ያለ አገር በቀል የሆነ ስም ነው፣ ሰዎች ለፈጣሪ የሰጡት ስም ነው ማለት ነው። ይህን ይመስላል ኢንሻአላህ።